ስለዚህ ከጉዞ ስንመለስ አንድ ነገር ደግሞ እኔ ፕሮሚዝ እገባላችኋለሁ ፅጌ በጉን ከቻለች እንግዲህ ኢትዮጵያ መተን የሆነ ዲስ ዳር ወይንም ላንጋኖ የሆነ ቦታ ሄደን ዳር ላይ ሆነን እናርደዋለን ማለት ነው አሪፍ ቆይታ የማታ ቫይብ እናሳልፋለን ቆንጆ ሚስዳር ያበደ አሪፍ የካምፋየር ታይም ይኖረናል ብዬ አስባለሁ ልክ እንደተመለስን በጋችንንም ጥብስ ጥብስ ጥብስ እያደረግን አሪፍ የሆነ ሀይቅ ዳር ላይ የትም ሆነ ባላውቅም ሀይቅ ዳር ላይ መርጥ ቆይታ እናሳልፋለን። እንደዚህ ደግሞ ፕሮሚዝ ይገባለሁ ማለት ነው። ዋው እግዚአብሔር የተሻለውን ቀን ያጣው እና ለዚህም ስለደረሳችሁ በጣም ደስተኛ ነኝ። ኤቭሪ ዴይ ደስተኛ ስለሆንን ደስተኛ ነኝ። እውነት ለመናገር እውነት ደስተኛ ነኝ። ብቻ ሹርታ ብቻ ነው ማለት ነው ቅመማ ቅመም ያው እንግዲህ ሁሉም ቅመም አልቋል እውነቱ እና እና ያው ፈጣሪ ይሄን ደስታችንን ያቆይልን ይሄን ደስታችንን ያዝልቅልን ነው ምለው። ጉልበተኛ ነው። ተደባዳቢ ነው እና በጣም በጣም ደስ ይላል። ፅጌ ቁም ነገረኛ ወጣታሉ። ነስ ለመናገር እና ያ እና ደስ ብሎናል። በጣም በጣም ደስ ብሎናል። ቴንኪው። ሁለታችሁንም በጣም አድርጌ አመሰግናለሁ። እናንተንም አመሰግናለሁኝ

ግን ሁላችሁም ሼር አርጉ። ባ ከችሎ ሁለት ለሶስት ሰው ሼር እና ታሪክ እንሰማለን። ከዛ ደግሞ ከኛ የምትፈልገውን ነገር በሙሉ አቅማችን ከሆነ ደግሞ ወደ ሌላ ነገር ሰላም። ሰላም ናቸው ፋሚሊ፣ እንዴት ናቸው? ሊዲያ እባላለሁ። ይቅርታ አማርኛ ብዙ አይደለሁም ግን እሞክራለሁ ለማውራት ስለ ሊዲያ አውራቸዋለሁ። ዛሬ በጣም አመሰግናለሁ መጀመሪያ ጊዜ ስለሰጣችሁኝ። እስከ መጨረሻ ደግሞ ብትሰሙኝ ደስ ይለኛል። እኔ ግቢ ላይ ነው ያደግኩት። ማደጎ ቤት እና ማለት ቤተሰብ የለኝም ለማለት ፈልጌ ነው። ማደጎ ቤት አባትና እናት የሌላቸው ብዙ ልጆች አለን እና እዛ እዛ ነው ያደግኩት። ከዛ ስለኔ ታሪክ እናወራቸዋለሁ። አሁን ሊዲያ ማለት በጣም ተጫዋች ቀልደኛ የዋህ ነኝ። ምንም ነገር አላውቅም። ግቢ ነኝ ያደግኩት፣ ከዛ ብዙ ነን እና እዛ ነው ያደግ ነው። ምንም ነገር ተንኮል አናውቅም፣ ምንም ነገር አናውቅም። ከዛ ከእዛ ጋር ትምህርት ነበር እስከ አራተኛ ክፍል ግቢ ላይ ነው የተባርኩት። የራሳችን ትምህርት ነበር። ከዛ ከግቢ ትንሽ ራቅ ይላል ወደ ከተማው። እና ማዘር ምን ትላለች? በቃ ትምህርት ከተማ እንድንማር ትናገርና ከተማ እንሄዳለን። በቃ ደበ በመኪና ምናምን ይሄድ ነው የምንማረው። ከዛ ስንሄድ ምንም ነገር አላውቅም። በቃ ምነው አባት እናት ምናምን አናውቅም። በአንድ ላይ ነው ያደግናውን እየተ